እና ምንድን ነው? አሁን በጣም የአማራ ምንድን ነው? የአማራ ብልጽግናውን እየሰራ ያለው ከፌዴራሉ ብልጽግናው ነው፣ እንግዲህ የጎንደር አማራን ከአማራ መነጥል ነው። ይህም እንዴት ነው የሚሰራው ስትሉ አሁን እየሰሩ ያሉት ኮሎኔል ደመቀን ብቻውን የማስቀረት ስራ ነው። ኮሎኔል ደመቀ ያላለውን እያቀነባበሩ በሚዲያ መልቀቅ ከፋኖ ጋር ቅራኔ ውስጥ የገባ ማስመሰል ከአማራ ወልቃይትን ለመገንጠል እየሰራ ያለ ለማስመሰል በጣም ፕሮፖጋንዳ እየሰሩ ነው። ይህን ተጠቅሞ ደግሞ ፋኖ ምንም ሳይ ለ እንግዲህ በፎቶሾፕ እየሰሩ የከሰሱን የሰደቡ በማስመሰል ሌላ ሌላ ነገር እየወሩ አሁን የጎንደር ሕዝብ በጣም በእልህም በንዴትም በምንም ከአማራ ፋኖ ውጭ እንዲሆንና ከአማራ ውጭ ሁኖ እንግዲህ እነሱ የሚፈልጉት ምንድን ነው? እስኳዱ የሚፈልገው የጎንደር እስኳድ ክልልነት ጥያቄ ነው። ክልልነት ጥያቄ ለመጠየቅ ነው። ክልልነት ጥያቄ እንግዲህ ለጎንደር እንዲጠየቅ ነው። ክልልነት ጠይቆ ጠይቆ ጎንደርን ብቻውን አድርጎ እንግዲህ በማናደድ ከብልጽግና ጎን ለማሰለፍ ከዛም ሌላውን ጉዳይ የጎጃምን ከጨረሱ በኋላ እንግዲህ ጎንደርን ቀጥቅጦ ወልቃይትን በለው፣ ምንም በለው፣ መተማን በለው፣ ሁመራም በለው ለትግራይ ለመስጠት ነው እየሰሩ ያሉት። ስለዚህ ይህንን የአማራ ሕዝብ ሰከን ብሎ በተለይ ደግሞ አሁን የጎጃምና የጎንደር ሕዝብ በጣም በጣም በጥልቀት አስቦ መንቀሳቀስ አለበት። አንደኛ በጣም መንግስት የሚፈልገው ምንድን ነው? አዲስ አመራር ፋኖ ውስጥ አስርጎ ማስገባት ይፈልጋል። ይህን ደግሞ እንግዲህ በሚዲያ ስም ማሞገስ ጀምረዋል ማለት ነው። ይህን ደግሞ እኛ ደግሞ እንግዲህ ማድረግ ያለብን ምንድን ነው? ከአመራሮች አንደኛ፣ የአፋ አመራሮች ለአሪፍ ለሆኑ ፋኖች እንግዲህ፣ አንዳንዴ አሪፍ ነገር ጥሩ ነገር ለሚሰሩ እውቅና ቢሰጡ እውቅናውም ደግሞ እንግዲህ በመግለጫ ቢሆንና ብናቀው አቀ ነው፣ እሱም ብቻ ማሞገስ ቢሆን ከነሱ የሚመጣውን ሰው ብናሞገስ እንጂ አንድ ተከፋይ አክቲቪስት ያሞገሰ ሰውን ማሞገስ ብናቁም ምክንያቱም ይሄ ነው የአማራን አንድነትም ትግሉንም እየጎተተ የነበረው እስካሁን እየጎተተ ያለ ለወደፊት የሚጎተት ይሄ ነው ስለዚህ ይሄ ነገር መስተካከል አለበት ይሄን ነገር መስተካከል አለበት ይሄ ተስተካከለ ማለት ጎጃምና ጎንደር ወሎና ሸዋ ወሎ ከሸዋ ወሎ ከጎጃም ምንም ችግር አይኖርበትም አንድነቱ አንድነቱ መጣ ማለት ነው። ችግሩ ይቀረፋል። ስለዚህ እነ ጠላት የሚጠቀምበት አስርጎ ማስ ያስገባቸውን ወደ አመራርነት እንዲሆኑ ስማቸውን በጣም ኤግዛጀሬት አድርጎ በህዝቡ በአማራ ህዝብ ዘንድ እነሱን ማስቀመጥ ስለሆነ ይህንን መቆጣጠር እንችላለን። በዚህ መልኩ ሌላዋ እንግዲህ ኮሎኔል ደመቀንም እኛ መጠበቅ አለብን፣ እንደ አማራ መጠበቅ አለብን። እሱ ወልቃይትን ለክልልነት እስካሁን የጠየቀ ነገር የለም። ለትግራይ ይሰጣሉ ያለው ነገር የለም። የግዴታ እንትን ማለት አለብኝ ያለው ነገር የለም። ነገር ግን እሱ በሚመለስበት መንገድ የዓለም ኢንተርናሽናል ኮሚኒቲ እንግዲህ የምዕራብ ትግራይ እያለ በሚጠራበት ሰዓት እሱ ከ እንደምንም ብሎ ወደ እነሱን የማሳመን ስራ ገፍተው በጦርነት ቢመጡም እንግዲህ የሱ ፖለቲካ ነው፣ እንግዲህ እንትን አማራን ትግሉን እንዲቀጥል የሚያደርገው ማለት ነው። ስለዚህ አሁን በጣም ከአንደኛ ጠላት መቀነስ አለበት አትሊስት ማለት ነው። በወልቃይት ጉዳይ ጠላት መቀነስ አለበት ጠላት መቀነስ አለበት። ስለዚህ እሱ ፋኖን ለመምታት ገፍቶ እስካልመጣ ድረስ ፋኖም ደግሞ ገፍተው እስካልሄዱ ድረስ ነገር ግን እንመታለን ምናምን ብለው በወልቃይት ሕዝብ ላይ በጣም ጥላሽት በፋኖ የወልቃይት ሕዝብ የራያ ሕዝብ ፋኖ ላይ ጥላቻ እንዲኖረው እንግዲህ እየተሰራ ነው። ይህንን ደግሞ በአክቲቪስት በኩል ነው የሚሰራ። በአክቲቪስቱ ደግሞ እንግዲህ የበለጠ ፕሮፓጋንዳ ከአንደኛ እውቅና መስጠት ያለብን ከአለ ከመሪዎች የሚመጣውን መሆን አለበት። ሁለተኛ ደግሞ ለነሱ ደግሞ አጸፋ ለመስጠት እንዲቻል ደግሞ እንግዲህ ለጠላት አክቲቪስት አጸፋ ለመስጠት የተደራጀ የሚዲያ ተቋም ያስፈልጋል። አክቲቪቲ የተደራጀ አክቲቪስት ያስፈልጋል። ይህንን እዚህ ጋር መሰራት አለበት። እና ኮሎኔል ደመቀ አማራ ነው፣ አማራ ነው፣ ለወደፊትም አማራ ነው። በወልቃይት አይደራደርም። ወልቃይት የአማራ አማራ ህዝብ ነው ያለበት እየሰለጠኑ ነው። ስለዚህ የሚያስጠብቁት አማራ ነው። እና አንዳንድ አክቲቪስቶች ዝም ብላችሁ ኮሎኔል እንደዚህ ክልልነት ሊጠይቅ ነው እንደዚህ ለአውቆ ነው አማራ አይደለም ክልል የክልል መገንጠል ይፈልጋል ወልቃይትን ምናምን የሚል አስተሳሰብ እየመጣ ነው በአክቲቪስቶች ነው የሚነገረው። ስለዚህ አማራ ይህንን ሰከን ብሎ አስቦ አንደኛ ከኮሎኔል ጎን መሆን አለበት። ገባ። ኮሎኔል ማለት ፋኖ ነው፣ ፋኖ ማለት ኮሎኔል ነው። ስለዚህ በዚህ በአክቲቪስቶች ጩኸትና ህዝቡ በሚያራግበው ወሬ ጥላሸት እየተቀባ ነው። ስለዚህን በጣም መቆጣጠር አለብን። የወልቃይት ህዝብ አመለካከቱ እየተቀየረ ነው። የአማራ ህዝብም እንደዚሁ እየተቀየረ ነው። መንግስት ደግሞ የሚፈልገው ጠላት እንደዚህ ነው ወልቀይት ብቻውን ማስቀረት ነው። ፋኖን ከህዝብ መነጠል ነው። ስለዚህ ርስ በርስ አናቅሮ ብቻ ለብቻ ወልቃይትን መጥቶ ለጠላት ለመስጠት ነው። ስለዚህ ፋኖንም ደግሞ ለማዳከም እንዲያመቸው በንዴት የጎንደር ህዝብ ሙሉ በሙሉ ከብልጽግና ጋር እንትን ለማለት ነው። ስለዚህ ይህንን በስሜት ሳይሆን ሰከን ብሎ በማሰብ በማቻቻል የሚባልም ነገር ካለ እንግዲህ በመቻል ይህ ችግሩ እስኪያልፍ ድረስ መዋቅሩ ተዘርግቷል። እንግዲህ አንድ የሆነ ሁሉም ያልመጡ አሉ እስኪመጡ ድረስ እንግዲህ መቻል ነው መቻቻል ነው። ምናልባት እንግዲህ በወልቃይት ጉዳይ የአማራ ወጣት የአማራ ህዝብ ስለዚህ የወልቃየት ህዝብ ኮሎኔሉ ወልቃይትን ለማስጠት አልተስማማም፣ ፋኖ ላይ ለመተኮስ ገፍቶ አልመጣም። ተናግሮ መጥፎ ነገር ተናግሮ ማያቅም በፎቶሾፕ እየሰሩ ይለቃሉ። ስለ ኮሎኔልም ደግሞ ፋኖች ያላሉትን እየሰሩ ይለቃሉ። እውነት እያስመሰሉን ባለመወቅ ወልቃየት ህዝብ ላይ በጣም ከባድ ነገር እየተፈጠረ ነው። ጎንደር ላይ በጣም ከባድ ነገር እየተፈጠረ ነው። ስለዚህ ጎጃም ለመተከል እንጂ ለወልቃየት አይመለከተኝም ብሏል፣ የሚል አስተሳሰብ ጎንደር ላይ እየተፈጠረ ነው። ይሄ ደግሞ የሚዘራው ምንድነው? በስኳድ ጎጃም እና ጎንደር ላይ ባሉት ስኳድ በእነሱ አክቲቪስቶች ነው። ጎጃምና ጎንደር ቅልጥ ያለ ጦርነት ውስጥ እርስ በርስ እንዲገባ ይፈልጋል። በጠላት ማለት በወሬድም፣ በአማራ ብልጽግናም፣ በህዋትም በሌላ በሌላ በጠላት ማለት ነው። ስለዚህ እነን እንግዲህ በጣም በአሪፍ ሁኔታ እየሰለጠኑ ነው። ወልቃይት ላይም ራያዎችም በጣም እየሰለጠኑ ነው። ስለዚህ ደግሞ እንግዲህ ጠላት ቅነሳ ኮሎኔል ይዞልናል። ጠላት ቅነሳ የወልቃይት ፋን ነው። እንግዲህ የወልቃይት የተከዜ ዘብ የሚባለው እንግዲህ አሁን ጦርነት ውስጥ መግባት የለበትም። ምክንያቱም ጦርነት ውስጥ መዳከም የለበትም። ለምንድን ነው? ህዋት ህዋትን ቋቢ ጦርነቱ ውስጥ እንዲገቡ አማራን እንዲጨፈጭፉ አብሮት እኮ ጠይቋቸዋል። ለምንድን ነው የሚያሉት? ምክንያቱም እስክንዳከም ነው። ሁለቱ ኃይል ብልጽግናም የአማራም እስኪዳከም ነው። በተለይ ግን አማራው እስኪዳከም ነው። ገባችሁ እነኛ እና ኃይልን ሰብስብ ሞራል እንገባ። አሁን ባለን ሞራል አንድ ልንሆን አንችልም። አማራ ሞራል ላይ ነው። ስለዚህ የእነሱ ሞራል በአብይ ከተመታ በኋላ ነው እኛ መንገበው ብለው ነው አሁን ተቀምጠው ያሉት፣ እያቀዱልን ነው። ስለዚህ እነሱ ኮ ትግራይ ኮ አሁን የሚሰራው የአማራን ህዝብ ከኤርትራ ለማጣላት እየሰሩ ነው እንትን ካላችሁም የአማራን ህዝብ ከኤርትራ ጋር ለማጣላት በጣም እየሰሩ ነው። ይህ ጠላት ከኛ የእኛ ጠላት ለማብዛት ነው። የእኛን ወዳጅ ለመቀነስ የእኛን ጠላት ለማብዛት ነው እየሰሩ ያሉት። ስለዚህ ኮሮኔል ለመቀ ደግሞ ጦሩም ሳይነካ ምን ሳይል ጠብቆ ተከዜ ዘብ ሆኖ መቆየት አለበት። ፋኖ የሰው ኃይል አላጠረውም። የአንድነት እንጂ የትግል ችግር የለበትም የሎጂስቲክ ችግር የለበትም። የአንድነት ችግር ነው ያለበት። ይሄ ደግሞ እየተቀረፈ ነው። ስለዚህ በዚህ መንገድ እንግዲህ ያለ አግባብ ለምን የወልቃየት አማራ እንዴት ሳያግዘን እኛ ለወልቃየትና ለራያ ሙተን እንዴት እኛና አሁን አያግዙንም የሚል አስተሳሰብ በአክቲቪስቶች በኩል እየተዘረና እውነት እየመሰለ እየወጣ ነው። ስለዚህ በጣም በተጠንቀቅ ማየት አለብን።